የሚስቴ ጓደኛ ልደቷ ነበር። እኔና ሚስቴ ጥሪው ደርሶን በተሰጠን አድራሻ መሰረት ወደ ልደቱ ቦታ ሄድን። የሆነ ቅንጡ ዘመናዊ ቤት ስንደርስ ባለቤቴ ለጓደኛዋ፣ ማለትም ለባለ ልደቷ ደውላ ወታ እንድትቀበለን ነገረቻት። እኔም እንዳጋጣሚ ስልክ ተደውሎልኝ የግቢው በር ላይ ቆሜ ማውራት ጀመሩ። ባለቤቴን ይዛት ገባች። ልክ ወደ ግቢው ሲገቡ የአንበሳና የጅብ ድምፅ ቅልቅል የሚመስል ድብልቅልቅ ያለ የማያቋረጥ የውሻ ጩኸት ተሰማ። የባለቤቴ የደንጋጤ ጩኸት ይሰማኛል። እውነት ለመናገር እኔም በጣም ደንግጫለሁ። ከዛ ስልኩን ጨርሼ ወደ ግቢው ልገባ ስል ውሻውን አጮልቄ አየሁት። ጎፈር የለውም እንጂ ከነገርማ ሞገሱ አንበሳ ነው የሚያክለው፣ ግን ታስሯል። ከዛ በኮንፊደንስ ዘናብ እየገባሁ ቅድም እነሱ ሲገቡ እንደዛ ዘግናኝ ጩኸት የጮኸ ውሻ እኔ ወደ ግቢ ገብቼ ወደ ቤቱ እስክደርስ እያየኝ ምንም አልጮኸም። እየገረመኝ ወደ ቤቱ ገብቼ ተቀላቀልኳቸው። ከዛ ቁጭ እንዳልኩ ምንም ባልጠበቅኩት ሁኔታ ስንመጣ ፍቅርና ሰላም የነበረችው ባለቤቴ ደመኛና ገዳይ እንኳን በማይገለመጥበት አገለማመጥ ትገላመጠኝ ጀመር። ግራ ገብቶኝ ደጋግሜ በአይኔ ምንድን ነው እላታለሁ። ትንሽ ቆይታ ወደ ስልኳ አቀርቅራ የሆነ ነገር መጻፍ ጀመረች። ወዲያው ስልኬ ላይ የሚሴጅ ድምጽ ተሰማ። ከፍቼ ሳነበው አንተ ስትገባ ውሻው ያልጮኸው ለምንድን ነው ይላል። ይሄኔ ነው መሸሽ። አሁን ለዚህ ምን ብዬ ነው የምመልሰው? እ ትንሽ ቆይቶ የባለልደቷ ሌሎች ሁለት ሴት ጓደኞቿ ተከታትለው መጡ። በሚያስገርም እና በሚያስደንቅ ሁኔታ አሁንም ሁለቱም ሴቶች ወደ ግቢው ሲገቡ ውሻው የቅድሙን ዘግናኝ ጩኸት ደገመው። የእነዚህ ሁለት ሴቶች ፍቅረኛሞችም እንዳጋጣሚ ወደ ኋላ ቀርተው ዘግይተው ነበር የገቡት። አንዱ እንደኔ ስልክ እያወራ፣ አንዱ ደግሞ አርፍዶ መጥቶ እናም ይህ መዘዘኛው ውሻ አሁንም ወንዶቹ ተከታትለው ሲገቡ እያያቸው ምንም ትንፍሽ ሳይል ዝም አለ። ያው ከወንዶቹ ጋር አንድ ላይ ስለተቀመጥን የእነርሱም ፍቅረኞች እንደኔው አይነት የግልምጫ አፀፋ ሲሰነዘርባቸው ቀስ ብዬ በማየት አስተዋልኩ። ያው ልደቱን ላለመረበሽ ሁላችንም ለማውራት እና ለመጫወት እንሞክራለን እንጂ በውስጣችን እያብሰለሰልን ነው። ሴቶቹ አልፎ አልፎ ለባለልደቷ ሳቃቸውን ያሳዩ እንጂ የሆነ ሰዓት ውልብ ሲልባቸው የሚያያዋት አስተያየት የነገር ይመስላል ከተወሰነ የወከባ ሰዓታት በኋላ ባለልደቷ ንግግር ማድረግ ጀመረች። ያው ዛሬ ሳንሳቀቅ በደንብ ፈታ እንድንላስቤ እዚህ የአክስቴ አንዱ መኖሪያ ቤት ነው የጠራኋችሁ ስትል ባለቤቴን ጨምሮ ሶስቱም ሴቶች በድንጋጤ ወደኛ ዞሩ። እየተባባሰ ባለልደቷ ንግግሯን ቀጠለች። እናም ለአክስቴ ስነግራት የፈለገ እድሜዋ ቢገፋም በጣም ሙድ የገባት አራዳ ስለሆነች እኔም ብቀላቀላችሁ እና አብሬያችሁ በሆን ደስ ይለኝ ነበር፣ ነገር ግን ትንሽ ራሴንና ወገቤን እያመመኝ ስለሆነ ብላ የሚያስፈልገንን ነገር የምንጠቀምበትን ብር ሰጥታኝ፣ ብዙም የማትኖርበት ሌላ እንደዚህ አይነት ቤት አላት፣ ወደዛ ሄዳለች። ያው ስለምወዳት ቀድሜ እሷን ላመስግን ብዬ ነው። እና ሁሉም ነገር የተሟላ ስለሆነ ሳትሳቀቁ ፈታ በሉ፣ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ ብላ ኬኩን ቆርሳ ወደ ሌሎች የመዝናናት ፕሮግራም ተገባ። ሴቶቻችን አልፎ አልፎ ወደ ባለ ልደቷ የሚሰነዝሩትን የጠረጣሪ አስተያየት አወንትተዋል። አልፎ አልፎ ወደ እኛ የሚሰነዘረው ግልምጫና የመጠየፍ አስተያየት ግን በእጥፍ ጨምሯል። የሁለቱን ወንዶች ባላቅም፣ እኔ ግን በየመሃሉ አንተ ስትገባ ውሻው ለምን አልጮህም የሚለው ንግግር እያቃጨለብኝ ስለሆነ እያንዳንዱን ንግግርና ድርጊት ከዛ ጋር እያያያዝ ከግልምጫው ጋር ተደማምሮ ተጨንቄ ውስጤ ሊፈነዳ ነው። ሴቶቹ ገና አንዳንድ መጠጥ እንደጠጡ ሞቅ እያላቸውና እየሰከሩ መጡ አምስት ፐርሰንት አልኮሉ ላይ ዘጠና አምስት ፐርሰንት ነገር ቀላቅለውበት ስለጠጡ ነው መሰለኝ ቶሎ ብዋሉ። ልክ የሆነ ሳስ ሲብስባቸው ደግሞ ባለልደቷ ሞቅ እንዳላቸው አውቃ ነጻነት ስለሰጠቻቸው ብሉቱስ ኮኔክት አድርገው የሚከፍቱትና ው እያሉ እየተመሳሰጡ የሚወዛወዙበት ዘፈን በሙሉ እኔም ነገር እየበሉ እንደሆነ ስለገባኝ ነው መሰለኝ ምንም ለልደት የማይሆኑ እና የሆነ አሽሙር ለማስተላለፍ የሚመስሉ ዘፈኖችን ነው የሚከፍቱት። ኬት ኬት ሰብስበው በዛ ፍጥነት አከታትለው እንደከፈቷቸውም የሚገርም ነው። ሲከፈቱ የነበሩ ዘፈኖችን ቀነጫጭቤ ላሰማችሁ። ገንዘብ አላት ብሎ መልከ ጥፉ ማግባት ሜዳ ላይ ቀረ ተነስቷል ዘመኖ ማማዬ ማማዬ ገንዘብ አላት ብሎ ምን ከጥፉ ማግባት ከእኔ ምናተ ነው ምናተ ነው ሜዳ ላይ ቀረ ልቤ ሜዳ ላይ ልብህ ሄዷል ማዶ ከእኔ ሌላ ወዱ እንግዲህ ሰዎች በደንብ አጢኑ ከፍቷል ዘመኑ ሰው አትመኑ እንደዚህ አይነት ዘፈን ነበር በቃ ሲከፍቱ የነበር ከዛም ወደ የቤታችን ከሄድን በኋላ ሁላችንም ጋር ጉዳዩ ተወሳስቦ ጭቅጭቁ ተባብሶ ስላስመረረን ወንዶቹ እንዳጋጣሚ ስልክ ተለዋውጠን ስለነበር ተደዋውለን በመገናኘት ያሳለፍነውን ነገር አንስተን ስናወራ ሁላችንም ጋር ጉዳዩ ተመሳሳይ ነው። ሁሉም ሴቶች ወደ ግቢው ሲገቡ አይቶ እንደዛ የጮኸ ውሻ ወንዶቹ ወደ ግቢ ስንገባ አይቶ አለመጮሁ ለግቢው ለማዳ እንደሆንንና መጀመሪያ ከባለ ልደቷ ተጠርጥረን እንደነበር ከዛም ሚያክስቷ ቤት እንደሆነ ሲታወቅ ደግሞ ነገሩ ተባብሶ በሀብታም አክስቷ ተጠርጥረናል። እናም የጨነቀን ወንዶች ከብዙ መወያየት በኋላ የመፍትሄ ሀሳቦችን አውጥተን አውርደን፣ የመጨረሻ የደረስንበት ነገር ባለልደቷ ከሰማች ስለሚደብራት የሆነ ቀን ሳናስባንን በእንስሳት ላይ ሪሰርች የምንሰራ መስለን ወደ አክስቷ ቤት በመሄድ ስለ ውሻው እንደዛ መሆን ማጥናትና ማጣራት ነው። ከብዙ ጥረት በኋላ በመጨረሻም የውሻውን ታሪክ ስናጣራ ከዚህ በፊት በጣም ጨዋ ሰው አክባሪና ፍቅር የሆነ ውሻ ነበር። ማንኛውም ሰው ሲመጣ በትህትናና በእፍረት ጎንበስ ብሎ ነው የሚቀበለው። ታስሮ ራሱ አያውቅም ነበር እናም አንዲት የጎረቤት ውሻ ፍቅረኛው ነበረች። ከፍቅር ዕለታት በአንዱ ቀን ግን ያልታሰበ ነገር ተፈጠረ። የተሰጠውን ምሳ በልቶ ምርጥ የተባለውን ስጋ ያለው አጥንት ይዞላት ሲሄድ ፍቅረኛው ሆዬ ከሌላ ወንድ ውሻ ጋር አለሟን ስትቀጭ በአይኑ በብረቱ ያያል። በቃ ከዛ በኋላ ወደ መኖሪያ ግቢው ተመልሶ ከዚህ በፊት አሰምቶ የማያውቀውን የምሬትና ንዴት ጩኸት ጮሆ አሁን በሚታየው መልኩ ለያዥ ለገናዥ የሚያስቸግር ኃይለኛና የሚታሰር ውሻ ሆነ። እናም ከዛ ወዲህ ለየት ባለ መልኩ ማንኛውም ሴት ወደዚህ ግቢ ስትገባ በጣም የሚዘገንንና ኃይለኛ ጩኸት ይጮሃል። ወንዶቹ ሲገቡ ግን ምንም አይልም። ይኸው ነው እና ምን ለማለት ነው ለፍርድ አንቸኩል። ያ ለፍርድ የቸኮልንበት ጉዳይ ምናልባት ከእኛው ጋር የተያያዘ ጉር ሊሆን ይችላል።